አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበሯችሁ ኩንፌ ኮን ኢትዮፕ ተከታታዮች ውድ አገሬ ልጆች እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱ ሊላህ። ዛሬ ደግሞ እንደምታወት አንድ ነጥብ ሶስት ሚሊየን የሚሸጥ ቤት ዋጋ ይጀላችሁ መጥቻለሁ ማለት ነው። እንደምታውት እንግዲህ ይሄ ዋና ቤትም አለው ሰርቪስም አለው ማለት ነው። አንድ ነጥብ ሶስት ነው ህጋዊ ነው ማለት ነው። እና ይሄን ይመስላል እንግዲህ እንደምታወቱ ውድ አገሬ ልጆች በዚህ ጋር የሰርቪሶቹ ሰርቪሶች ሶስት ክላስ አለው እንዲሁም ዋና ቤት ደግሞ ሶስት ክላስ ነው ማለት ነው። እና ሰርቪሶቹ ይሄን ይመስላሉ ማለት ነው ውዶች፣ ይኸው ይሄው ሊሾ አልተደረጉም ግን በጣም ቆንጆ ነው ማለት ነው። አንድ ነጥብ ሶስት ነው ያው አንድ የተወሰነ የተወሰነ ነገር ነው የቀረው በነገራችን ላይ ማለት ነው። አልቆለታል ያኔ ግርፉ ምናምን አልቋል። እና ሁለት መቶ ካሬ ነው ማለት ነው ቤቱ ሁለት መቶ ካሬ ነው። ሰርቪሶች ሶስት ክላስ አለው። ዋና ቤት ደግሞ ሶስት ክላስ፣ በጣም ቆንጆ የሚያምር ቤት ነው። ያኔ ግርፍ ተገርፏል፣ ጅምሰን ቦርድ እና ሊሾ ምናምን ነው የቀረው እንጂ ማለት ነው። ይሄ ይሄ ዋና ቤቱ ነው ሰርቪሶቹ ልሽ ሆነዋል እንጂ ሰርቪሶቹ ልሽ ሆነዋል ማለት ነው። ይሄ ደግሞ ዋና ቤቱ ነው ማለት ነው ውዶችዬ፣ እንደምታዩት ሶስት ክላስ ነው። ኮርኒሱን በኬሻ ነው ያደረጉት በነገራችን ላይ ማለት ነው። በኬሻ አድርገውታል። እናንተ በጅምሰን ማድረግ ትችላላችሁ። ሁላችሁ የሚገኘው ደግሞ ጊምባ መደራ ነው ማለት ነው። ይሄው ሶስት ክላስ ነው ዋና ቤቱ። ሰርቪሶቹ ሶስት ክላስ ናቸው። እና ቆንጆ ቤት ነው። ርስን ብራምን ያለቀለት ነው ማለት ነው። እንዲሾም ሆኗል ማለት ነው። ዋና ቤቱ የሚቀረው ያው ጂምሰንን ኮርኒስ ማድረግና ጂምሰኑ ብቻ ነው ማለት ነው። በአንድ ነጥብ ሦስት አስባችሁት ነው ግን፣ ብር አንዳንዴ ብራችንን ያዝ አድርገን መጣን እንደዚህ ቤት መግዛት የምንችላለን ማለት ለማለት ነው ውዶች። ምክንያቱም እዛ እዛ ሁነን ስናማክራቸው አረ በዚህም አይገኝም ምናምን ምናምን ቦታም አንድ ነጥብ ሶስት ምናምን ሏችኋል ልሏቸው ማለት ነው። የሚገርማችሁ ግን ይሄ እስከነ ቤቱ አንድ ነጥብ ሶስት መስታወት መግጠም ብቻ ነው የቀረው። በሩም ተገጥሟል ማለት ነው። ደግሞ ፊት ለፊት ላይ አስፋልት ነው ያለው ማለት ነው። ይሄ አዲስ ነው ገና ማለት ነው። ሰፈሩ አዲስ ነው እንጂ ቦታው የምሪት ቦታ ነው ማለት ነው። እና ይው በ በፕላን ነው የተሰራው አንድ አይነት ቤት ነው ሁሉም ማለት ነው። ጎን ለጎን እና ይሄን ይመስላል ማለት ነው ውዶች፣ ይሄን ጊዜ ቤትና ቦታ ያልገዛችሁ ቶሎ ለመግዛት ሞክሩ እላችኋለሁ። ሀበይቢ ፊላ በነገራችን ላይ ወይላይ አንዳንዴ ቤተሰብን አሰሩ ብለን ከምንልክ ገንዘብ ራሳችን እንደዚህ መተን አይተን እና ወደን ፈድን የምንገዛው ይበልጣል ማለት ነው። ምክንያቱም እዛ ለዚህ ጎደለ ለዚህ እንዲህ አለ ይሉናል። እኛ ዝም ብለን ብቻ ብሩን መላክ ብሩን፣ ግን እዚህ መተን ስናሰለው የበለጠ ነው ያወጣ ነው ማለት ነው። አስባችሁት ነው እኔ ቤት ሰርቼ ነበረ፣ ግን እንደዚህ እንደዚህ እንኳ ማለት ያኔ ብዙ ነገር የሚቀረው አለ። ከዚህ በላይ ነው ያወጣሁት፣ ግን ብዙ ነገር የሚቀረው ነገር አለ ማለት ነው። እና አንዳንዴ ወላሂ የሆነ እንደና እንደኛ የሚያስብ ሰው ያስፈልገናል። የራሴ ብሎ የሚያሰራልን ሰው ያስፈልገናል። እኛ ደግሞ አረብ ሀገር ያለን እህቶች ወላሂ በብዛት ማለት ነው። በጣም ጎበዝ ኮ በጣም ጀግኖች ነን፣ ግን እንደኛ የሚያስብልን ሰው ከስንት አንድ ነው። ቤተሰብን ብትሉት በቃ ግማሹ ከመቶ ፐርሰንቱ አምሳ ፐርሰንቱ ነው የሚያደርጉት እንጂ እናንተ እንደምትፈልጉት የማያሰራ ቤተሰብ አለና ብቻ አላህ ከኛ ጋር ይሁን እላለሁ ማለት ነው። ድምጽ እየገባባችሁ ነው ይቅርታ ማለት ነው። ስራ ቦታ ነው ያለሁት ለዛ ነው። እና ኢንሻአላህ እንግዲህ ስልክ ቁጥር አስቀምጭልን የት ነው ያለው ምናምን ካላችሁ አስቀምጥላችኋለሁኝ በስነ ስርዓት። ቪዲዮንም ሳርቼ ይሄ ይሄን አላየነው ምናምን የምትሉ ከሆነ ብዙ ቤቶች አሳያችኋለሁ ማለት ነው። በስርዓት ቀርጬ መቀረጫ እንጂ አልሄድኩም ነበርና በጄ ነው እንትን እያልኩትኝ። በጣም ቅርብ ብሎ እየታያችሁ አይመስለኝም። ኢንሻአላህ ግን እንደዚህ በደንብ ቪዲዮ ሰርተሽ ያሳየን ካላችሁም፣ ያሳያችኋለሁ። ብዙ ቦታዎች አሉ፣ ብዙ ቤቶች አሉ። እንደ አማራጭ ቪዲዮ ሰርቼ እለቅላችኋለሁ። ስልክ ቁጥሬን ከፈለጋችሁ ደግሞ አስቀምጥላችኋለሁ ማለት ነው። 09228172012 ነው። እንዲሁም ጽፈሽ አስቀምጭ ካላችሁ ደግሞ ጽፌ አስቀምጥላችኋለሁ። ሁላችሁ ወደ ሀገሬ ልጆች እንግዲህ በቀጣይ ቪዲዮ እስከምንገናኝ፣ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ላይክ ሼር፣ ሰብስክራይብ ማድረጋችሁን ግን እንዳትረሱ። ወዳችኋለሁ።